ለምሳሌ አንድ ሰው ሼዱን ገንብቶ ዶሮዎችን ማስገባት ሊፈልግ ይችላል። ከዚህ በፊት የከብት እርባታ የአሳማ እርባታ በጎች ፍየሎች ያልገቡበት ቤት ዶሮች ያልገቡበት ቤት ከሆነ ይህንን አንድ ጊዜ ባዮሴፍ ረጭታችሁ ነገ ዶሮዎችን ማስገባት ይችላላችሁ። ለዶሮች ምንም አይነት ጉዳት አያመጣም። እንዲሁም ደግሞ ለራሳችሁም ምንም አይነት ጉዳት አያመጣም። እኛ አሁን እየሰራን ባለንበት መንገድ የሆነ የእንስሳት ፋርማሲ ገብታችሁ ለእግር መርገጫ የሚሆን ስጠኝ ቤትም ለመርጨት የሚሆን ስጠኝ ብላችሁ ነው መገዙት አይደል ሁላችሁ አረ ቤቱን ለመርጨትም ቤት እያጠብኩ ነውና እስ ዶክተር አንድ ኬሚካል ስጠኝ ብላችሁ ኬሚካሉ ምንነቱን አታቁ አበጣበጡን አታቁ የሆነ የራሱ የሆነ ፕሮሲጀር ወይም አበጥ እንዲያሉት የምታደርጉበት መንገድ ሊኖር ይችላል ስለዚህ የምትገዙትን ኬሚካል በቀላሉ እኮ ኬሚካሉን ሰርች አድርጋችሁ ለምን አይነት ፐርፐስ ቢሆን እንደሚችል እኮ ማወቅ ይቻላል አሁን በዚህን ዘመን ማለት ነገር ግን ደግሞ ኬሚካሉን ከረጫችሁ በኋላ የቆይታ ጊዜው ቢያንስ ቢያንስ ሰባት ቀናት ያክል ቤቱ ታሽጎ ስራውን እንዲሰራ መፍቀድ አስፈላጊ የሚቀጥሉትን ዶሮዎች ለማስገባት ቢፈልግ አስራ አምስት ቀናት ያክል ቤቱ ባዶ መቀመጥ ይኖርበታል። ካልሆነ ግን በትክክል የረጫቶች ኬሚካል ወይም ደግሞ የተጸዳው ጽዳት አገልግሎት ግቡን አይመታም ማለት ይችላሉ። ብረትነክ የሆኑ እቃዎች ላይ እስከ ስድስት ወር የመቆየት አቅም አላቸው። ስለዚህ ብረትነክ የሆኑ ለዛም ነው እንግዲህ ዶሮ እርባታ ላይ ብዙ ጊዜ ያያችሁ ከሆነ ፕላስቲክ እቃዎችን የምንጠቀምበት ምክንያት ባዮሴፍ የምንለው ወይም ደግሞ ጸረ ጀርም ብለን የምናነሳው ነው። አንድ ሊትር በሀያ ሊትር ወይም ደግሞ ለመርገጫ እግር ለመርገጫ ለመዝፈቂያ አንድ ሊትር በሀያ ሊትር ሰላም ሰላም ዶሮ አርቢዎች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም በጠቃሚ መረጃ ተመልሼ መጥቻለሁ። ዛሬ ደግሞ ምናልባት ኢንፎርሜሽን ሼር ማድረጋችሁ የዶሮ ቤቶችን እንዴት ማጽዳት እንዳለብን ነው። ዛሬ መረጃውን የማካፍላችሁ ብዙዎች እንግዲህ በተለምዶ ነው የዶሮ ቤት የሚጸዳው። በጣም በጣም ከመለመዱ የተነሳ ሁለትና ሶስት ፕሮሲጀሮችን ብቻ አድርጎ የቅድመ ተከተሎችን ብቻ ተከትለን ያንን ቤት እናጸዳለን ማለት ነው። ነገር ግን አንድ ጀማሪ ዶሮ አርቢ እርባታው ውስጥ ከመግባቱ በፊት ያ ማለት እርባታውን ገና ከመጀመሩ በፊት ይከስራል ብዬ የምጠብቀው ወይም ደግሞ የሚከስርበት ብዬ የማስቀምጠው አንደኛ ነገር ምንድነው፣ ትክክለኛ የሆነ የቤት አጸዳድ የማያጸዳ ከሆነ ማለት ነው። ስለዚህ ዛሬ እያንዳንዱን ፕሮሲጀሮች ነግራቸዋለሁ። ያ ማለት ፈረንጆች ምን ይሉታል ሲ ኤንድ ዲ ይሉታል ወይም ደግሞ ክሊኒንግ ኤንድ ዲስኢንፌክቲንግ ይሉታል። እኛ ምንድነው የምንለው? ጽዳትና የኬሚካል ርጭት እናደርጋለን። ስለዚህ የነዚህን የሲዲ ፕሮሲጀርን ወይም ደግሞ የነዚህን ቅድመ ተከተሎቹን ወደ እናንተ የማደርስ ነው የሚሆነው። በጣም ቀላል የሆነ ኢንፎርሜሽን ነው የምሰጣችሁ ዛሬ ለሁላችሁም እንዲጠቅም ማለት ነው። አንድ ጀማሪ ዶሮ አርቢ የራሱን የዶሮ ቤቶች ማጽዳት ይኖርበታል። የተለየ ባለሙያ መፈለግ የለበትም እንደ እኔ እምነት ማለት ነው። ስለዚህ በጣም ቀላል ናቸው። የኬሚካል ጥቆማ እሰጣችኋለሁኝ ዛሬ። እንዲሁም ደግሞ አንድ ዶሮ አርቢ ምናልባት ከተማ አካባቢ ላይ ብቻ ይሰራል ተብሎ አይታሰብም፣ አይደል? ከከተማ ወጣ ብሎ ሊሰራ ይችላል። እነዚህን የምጠቅሳቸውን ኬሚካሎች ላያገኝ የሚችልበትም ሁኔታ አለ። ስለዚህ በናቹራል መንገድ ወይም ደግሞ በተፈጥሯዊ መንገድ ቤቱን እንዴት ከበሽታ ነጻ እናድርገዋለን የሚለውን ደግሞ እነግራችኋለሁ። እንዲሁም ደግሞ አንድ ደግሞ የምጨምርላችሁ ነገር ብዙዎች ስልጠና ላይ የሚጠይቁኝ ጥያቄ ምንድን ነው፣ ዳውን ታይሙ ምን ያክል ነው? ለምሳሌ ዶሮዎችን ካስገባችሁ በኋላ የሚቀጥሉት ባቾች የሚገቡት በምን ያክል ጊዜ ርቀት ነው? ምን ያክል ጊዜ ባዶ ቤት መቀመጥ አለበት፣ መናፈስ አለበት የሚለው ብዙ ሰዎች የሚጠይቁ ጥያቄ ነው። ይህንንም ወደ መጨረሻ አካባቢ የማጋራችሁ ነው የሚሆነው ኬሚካል ጥቆማን ጥቆማችን የሚሆነው ወደ መጨረሻ አካባቢ ነው። ይህን ቪዲዮ መከታተል ይኖርባችኋል ማለት ነው። ዶሮ ቤቶችን በምናጸዳበት ሰዓት የራሱ የሆነ ፕሮሲጀር አለው። እነዚህ ፕሮሲጀሮች የመጀመሪያ የሚሆነው ዶሮችን ማስወገድ ነው። ዶሮች ሳይወገዱ በፊት ወይም ደግሞ ዶሮችን ከሼድ ውስጥ ሳናወጣ በፊት ምንም አይነት የቤት ጽዳት አይኖርም፣ ማለት በዶሮ እርባታ ዘርፍ ላይ እንደ ህግም የምንጠቀምበት ነው ማለት። ስለዚህ ዶሮዎችን አንዴ እናስገባለን፣ አንዴ እናስወጣለን። በዛ መካከል ግን የዳውን ታይም ይኖረናል፣ በኋላ ላይ የምንገልጽላችሁ። ነገር ግን ደግሞ እነዚህን ፕሮሲጀሮች ተከትለን ደግሞ ማጽዳት እንችላለን ማለት። ስለዚህ ከዚህ ጋር ተያይዞ እንግዲህ ዛሬ የመጀመሪያው ዶሮዎችን እናወጣለን። ሁለተኛ ነገር የሚሆነው ምንድነው? ኩሱን ማውጣት። ያ ማለት ከዚህ በፊት በጣም ተጠራቅመው የነበረው ወይም ደግሞ እቤት ውስጥ ቂጣ ሊሆን ይችላል ደቃቅ የሆነ ኩስ ሊሆን ይችላል እነዚህ ሁሉ መወገድ የሚችሉ መወገድ ያለባቸው ናቸው ማለት ስለዚህ ይህንን ካስወገድን በኋላ የመመገቢያዎችንና መጥጫዎችን እጥበት ማከናወን ወይም ደግሞ መዘፍዘፍ ነው በምን እንዘፈዝፋቸዋለን የሚለው ወደ መጨረሻ አካባቢ ላይ እነግራቸዋለን ማለት ነው ሌላው የቬክተር ኮንትሮል የምንለው ነው እነዚህ በተለይ የተሳቢ እንስሳቶች እንሽላሊት ሊሆን ይችላል ድመት ሊሆን ይችላል አይጥ ሊሆን ይችላል ሸረሪት ሊሆን ይችላል ቅንቅን ሊሆን ይችላል። እነዚህ ሁሉ በሽታ ተሸካሚዎች ናቸው። በነገራችን ላይ ልብ ልንላቸው ያ ማለት ዶሮችን ያጠቁብናል ብለን ስለምንፈራ ነው እኛ ብዙዎቻችን የምናጸዳው፣ ነገር ግን በሽታ ተሸካሚዎች ናቸው። ለምሳሌ አይጥ፣ ድመት የመሳሰሉ ነገሮች፣ እነዚህ ሁሉ በሽታ ተሸካሚዎች ናቸው። ከበሽታው ጋር መኖር የሚችሉ ናቸው። ስለዚህ በቀላሉ ማስተላለፍ የሚችሉ ይሆናሉ ማለት። ስለዚህ እነዚህ ሁሉ መጸዳት አለባቸው። እነዚህ የምናጸዳበት የራሱ የሆነ ኬሚካል ጥቆማ አድርግላቸዋለሁ። ስለዚህ እነዚህ ሁሉ ነገሮች ማድረግ ይኖርብናል ማለት ነው። ሌላው በመጨረሻ ደረጃ እንግዲህ ይህንን እነዚህ በተለይ በራሪ እንስሳት ወይ ተሳቢ እንስሳቶችን ካጠፋን በኋላ ቀጥታ የምንሄደው ወደ ዳውን ታይም ነው። ዲስኢንፌክት ካደረግን በኋላ ወደ ዳውን ታይም እንሄዳለን ማለት ወይም ደግሞ ቤቱን አይድል ማድረግ ለምሳሌ ቤቱን ብቻው መተው ማለት ነው። ብቻውን መተው ና ወይም ደግሞ ቤቱን ዘግተን ማቆየት ምንም እንቅስቃሴ ሳታደርጉ ቤቱ ያ የተረጨው ኬሚካል ስራውን እንዲሰራ መፍቀድ መተው ማለት ነው። እነዚህ ሁሉ ፕሮሲጀሮች ናቸው ማለት ነው። ስለዚህ እነዚህ ከመጀመሪያ ጀምሮ ያሉትን ግን ለምንድን ነው ዶሮ የምናስወግደው፣ ከዚህ በተጨማሪ ደግሞ ኩሱ የምናጸዳው ለምንድን ነው የሚሉትና ደግሞ አንዳንድ ነጥቦች ወደ እናንተ ማጋራ ነው የሚሆነው። የመጀመሪያ ደረጃ ዶሮዎችን ለምንድን ነው የምናወጣው የሚለው ዶሮ እርባታ ላይ ካሉ በሽታዎች ዶሮ እርባታ ላይ ካሉ በሽታዎች ሁሉም በተለይ በነዚህ በእኛ በሰዎች በእንስሳቶች እንዲሁም ደግሞ በእቃዎች ላይ ለረጅም ጊዜ መቆየት ይችላሉ። በተለይ በተለይ ደግሞ ህይወት ባለው ነገር ላይ ለረጅም ጊዜ መቆየት ይችላሉ። ብረት ነክ የሆኑ እቃዎች ላይ እስከ ስድስት ወር የመቆየት አቅም አላቸው። ስለዚህ ብረትነክ የሆኑ ለዛም ነው እንግዲህ ዶሮ እርባታ ላይ ብዙ ጊዜ አይታቸው ከሆነ ፕላስቲክ እቃዎችን የምንጠቀምበት ምክንያት ብረት ነክ የሆኑ እቃዎች ላይ በተለይ እነዚህ ቫይራል የሆኑ ዲዚዞች እነዚህ ጎጂ የምንላቸው ፓቶጂኖች ለረጅም ጊዜ መቆየት ይችላሉ። ወይም ደግሞ በተለያየ መንገድ ለምሳሌ ኦርጋኒዝሞች ናቸው የምንላቸው ለምሳሌ ፓቶጂን ወይም ደግሞ ኦርጋኒዝም የምንላቸው በእነዚህ በማይክሮ ኦርጋኒዝም አማካኝነት የሚፈጠሩ በሽታዎች ፕሮቶዞዋል ሊሆን ይችላሉ፣ ፈንጋይ ሊሆን ይችላሉ፣ ቫይራል ሊሆን ይችላሉ፣ ባክቴሪያል ሊሆን ይችላሉ። ስለዚህ እነዚህ ሁሉ በሽታዎች ለአጸዳድ ምቹ አይደለም። ለምሳሌ ያጸዳቸዋቸውባቸው አካባቢዎች ላይ ዶሮች መጥተው እንዳልኳቸው እንቅስቃሴ ሊያደረጉ ይችላሉ። ያ ደግሞ እንዳላጸዳን ይቆጠራል ማለት ነው። አሁንም ከበሽታ ስርጭቱ አልዳንም ማለት ነው። ሁለተኛ ነገር ደግሞ እነዚህ አሁን ቅድም ያልኳችሁ እነዚህ መጥፎ ፓቶጂኖች የምንላቸው ወይም እነዚህ ማይክሮ ኦርጋኒዝምስ የምንላቸው በሽታዎችን ለመፍጠር የሚረዱ ዋነኞቹ ግብአቶች በሽታ ምጪ ተዋሲያን የምንላቸው እነዚህ ሼድ የሚያደረጉት ወይም ደግሞ እንደ ጥገኝነት የሚወስዱት ኩስን ነው። ለዛ ነው ኩስን የምናጸዳው። ስለዚህ ቤት ውስጥ ያሉ ኩሶች የበሽታ መነሻ ዋነኛ ምንጮች ናቸው። ባ ለዚህም ነው ዲፕ ሊተሪንግ ሲስተም ወይም ደግሞ ልቅ አረባብ ላይ ለበሽታ በጣም ተጋላጭ መሆናቸው እና የስርጭት መጠኑም መቶ ፐርሰንት የሚባለው ለዛ ነው። ስለዚህ ቤት ውስጥ ያሉትን ሊትርም ሊሆን ይችላል ማይኖርም ሊሆን ይችላል። ሁለቱም መጸዳት መቻል አለባቸው። ስለዚህ ሁለቱንም ጉዝጓዝም ኩስም ቢሆን ሁለቱም መጸዳት መቻል አለባቸው በደንብ በአግባቡ መጸዳት ይኖርባቸዋል ማለት ነው። ሌላው መመገቢያና መጠጫዎችን ሳኒታይዝ ማድረግ አስፈላጊ ነው። ውሃ ላይኖች ወይም መስመሮች የውሃ ለምሳሌ ኒፕልሶች የምትጠቀሙ ከሆነ አውቶማቲክ ድሪንከሮችን የምትጠቀሙ ከሆነ ክሎሪን አምስት ፐርሰንቷ በጣም የተሻለች ክሎሪን የማግኘት እድል ካላችሁ ዲስንፌክት የምታደርጉበት በጣም ከፍተኛ የሆነ የማጽዳት አቅም ያለው ክሎሪን። ስለዚህ እነዚህ በተለይ ባክቴሪያ ሊሆኑ ቫይራል ሊሆኑ ዲዚዞችን በቀላሉ ማዳከም የሚችል ነው ማለት ስለዚህ አምስት ፐርሰንቷን መጠቀም ይችላላችሁ። የምትጠቀሙት ግን እስከ 18 ዲግሪ ሴልሽስ ለብ የባለ ውሃ ነው። የምትቀላቀሉት ግን ይህን ኬሚካል ማለት ነው ለ24 ሰዓት እዛ እቃዎቹ ማኑዋሉ ከሆኑ ማኑዋል ድሪንከር ፊደር የምትጠቀሙ ከሆነ መዘፍዘፍ ያስፈልጋል። ዘፍዘፋችሁ ለ24 ሰዓት ታቆያችኋላችሁ፣ ለ24 ሰዓት ታቆያችኋላችሁ። ከዛ በኋላ እንግዲህ አለቅቃችሁ መጠቀም ትችላላችሁ ማለት ነው። በጣም ወሳኝ የሚባል ዲስኢንፌክታት ነው ማለት ነው። ከዚህ በመቀጠል እንግዲህ እነዚህ ቬክተሮቹን ወይም ደግሞ እነዚህ ተሳቢ እንስሳቶች የምንላቸው ወይም ደግሞ ቅንቅል ሊሆን ይችላል፣ በረሮ ሊሆን ይችላል። የተለያዩ በሽታ ተሸካሚ ናቸው ብለን የምናስባቸው አይነት እንስሳቶች ደግሞ ካሉ ነፍሳቶች ካሉ እነዚህን ደግሞ በማላት አይን በቀላሉ ማስወገድ የምንችልባቸው ናቸው። ነገር ግን ዶሮዎች በሌሉበት ሰዓት ሊረጭ የሚችል ነው። ለእናንተም በጣም ከፍተኛ ጉዳት ሊያደርስባቸው የሚችል ኬሚካል ነው። ስለዚህ ጥንቃቄ ልታደርጉት፣ ማላት አይን ሁላችንም የምናውቀው አይነት ኬሚካል ነው ማለት ነው። ስለዚህ እነዚህ ሁሉ ፕሮቶኮሎች ማድረግ አስፈላጊ ነው የሚሆነው። ናቹራሊ ናቹራሊ እንዴት ነው ቤቱን ዲስኢንፌክት የምናደርገው ወይም ደግሞ ክሊን የምናደርገው? የመጀመሪያ ቤቱን ማናፈስ ነው። ቤቱን ማናፈስ ለምሳሌ አናፍሳችሁ፣ ከ15 ቀናት እስከ አንድ ወር ድረስ ቤቱን ማናፈስ በተለያየ መንገድ በሽታዎችን ለማዳከም ከፍተኛ አቅም አለው። ሁለተኛና ዋነኛው ደግሞ በከፍተኛ ሙቀት በከፍተኛ ቤቱን በማፈት ቤቱን በማፈን ወይም ደግሞ የሩም ቴምፕሬቸሩን ከፍ በማድረግ የተለያዩ በሽታዎችን ማዳከም የሚችሉበትም ዘዴ አለ። ሶስተኛ፣ በጣም በቀዝቃዜ፣ በተመሳሳይ ይሄ ብዙም የሚመከር አይደለም። ብዙ ጊዜ በቀዝቃዛ ሁኔታዎች ውስጥ ሰርቫይቭ የሚያደርጉ የተለያዩ የበሽታ አምጪ ተዋሲያኖች አሉ። እነሱን ላለማገዝ ይሄ በቀዝቃዛ ሁኔታ ዲስኢንፌክት ለማድረግ በጣም ልትቸገሩ ትችላላችሁ። ግማሾቹን በህይወት አንድሯችሁ ግማሾቹን የማዳከም ስራ ነው የምትሰሩት ማለት። ሌላው እንግዲህ የፀሐይ ብርሃን፣ የፀሐይ ብርሃን በጣም በከፍተኛ ሁኔታ አለው። ለምሳሌ ብዙዎቻችን የማናውቃቸው ጉዳዮች እና በተለምዶ ስንሰራ የሚያጋጥመን ነገር ምንድን ነው? ብዙዎቻችን በምስራቅና በምዕራብ ኢስትዌስት ዳይሬክሽን ኤር ኢንሌቱ ወይም ደግሞ የአየር ማስገቢያውን አድርጉ ሲባል በተለምዶ ነው የምንሰራ ሁላችን። ያ ምስራቅ ምዕራቡን እንከፍታለን። ሁሉም ዶሮ ቤቶች ተመሳሳይ ናቸው። ለምንድን ነው ምስራቅ ምዕራቡን ኢስትዌስት ዳይሬክሽን? ለምንድን ነው መስኮት እንዲኖረው ያስፈለገው? ለምንድን ነው አየር እንዲገባ ያስፈልገው? ለምንድን ነው የፀሐይ ብርሃን እንዲገባ ያስፈለገው? የራሱ የሆነ መልስ የሚያስፈልገው ነው። ስለዚህ ምስራቅ ምዕራብ የምታስገቡበት ዋነኛ ዓላማ ምንድን ነው? ቤቱን በፀሐይ ብርሃን ማስመታት። ስለዚህ በቀላሉ በሽታን ማዳከም የምችሉበት ዋነኛው ዘዴ ምስራቅ ምዕራብ ላይ ቤቱን መስራታችሁ ወይም ደግሞ በዚህ ዳይሬክሽን ላይ የሎንግ አክሲሱ ወይም ደግሞ የቤቱን ርዝመት ማስቀመጣችሁ ነው። ስለዚህ ከዚህ ጋር ተያይዞ በሽታን ለማዳከም እንደ ዋነኛ ግብአትን እንጠቀማለን። ናቹራል ማለት ናቹራል ነገር ግን እንደነዚህ አይነት ዲስኢንፌክታንቶችን የምትጠቀሙ ከሆነ ደግሞ በቀላሉ ማዳከም የምችሉበት ሁኔታ አለ ማለት ነው። በተለምዶ ብዙዎቻችን ብዙዎቻችን በተለምዶ የሆነ ፋርማሲ ሄድና ኬሚካል ቤት ለማጽዳት ቤት ለመርጨት ምናም ብላችሁ ቶሎ ይዛችሁ ትሄዳላችሁ። ነገር ግን የምንጠቀምባቸው ኬሚካሎች የራሳቸው የሆነ ዘርፍ አላቸው። ለምሳሌ ከዚህ ቀደም ምን አይነት በሽታ ተፈጥሮባችሁ ነበር? ባክቴሪያ አለው፣ ፕሮቶዞ አለው ወይስ ቫይር አለው። እነዚህ ሁሉ መለየት አለባቸው። ለሁሉም የተለያየ ጥንካሬያቸው የኬሚካሎቹ ጥንካሬ ለሁሉም የተለያዩ ናቸው ማለት ነው። ነገር ግን ኦል ፐርፐዝም ምን የምንጠቀምባቸው ደግሞ ኬሚካሎች አሉ፣ ለሁሉም ጠንካራ የሆኑ ኬሚካሎች አሉ። እነሱ መለየት አስፈላጊ ነው። እኛ አሁን እየሰራን ባለንበት መንገድ የሆነ የእንሳ ፋርማሲ ገብታችሁ ለእግር መርገጫም የሚሆን ስጠኝ ቤትም ለመርጨት የሚሆን ስጠኝ ብላችሁ ነው መገዝት አረግ ቤቱን ለመርጨትም ቤት እያጠብኩ ነው እና እስኪ ዶክተር አንድ ኬሚካል ስጠይ ብላችሁ ኬሚካሉን ምንነቱን አታቁ፣ አበጣበጡን አታቁ። የሆነ የራሱ የሆነ ፕሮሲጀር ወይም አበጥ እንዲያሉት የምታደርጉበት መንገድ ሊኖር ይችላል። ስለዚህ የምትገዙትን ኬሚካል በቀላሉ እኮ ኬሚካሉን ሰርች አድርጋችሁ ለምን አይነት ፐርፐዝ ሊሆን እንደሚችል እኮ ማወቅ ይቻላል፣ አሁን በዚህን ዘመን ማለት። እኛ አርቢዎች ግን በጣም የተለመደ አይነት መንገድ ይዘን ስለምንሄድ በጣም አስቸጋሪ። ስለዚህ የምንጠቀምባቸውን ኬሚካሎች የራሳቸው የሆነ ፐርፐዝ አላቸው። ስለዚህ እነዚህ ሁሉ ከግምት ውስጥ አስገብተን ብንሰራ በጣም የተሻለ ነው የሚሆነው። ነገር ግን ወደ ኬሚካል ጥቆመው ነው የምገባላችሁ። አሁን ኬሚካል ጥቆመው ላይ የፔሮክሳይድ ዘሮች አንደኛው ሀገራችን ላይ በስፋት የሚገኘው የሃይድሮጂን ፔሮክሳይድ ነው። ይሄ ባዮሴፍ የምንለው ወይም ደግሞ ጸረ ጀርም ብለን የምናነሳው ነው። አንድ ሊትር በ20 ሊትር ወይም ደግሞ ለመርገጫ እግር ለመርገጫ ለመዝፈቂያ አንድ ሊትር በ20 ሊትር ወይም ደግሞ አንድ ሊትር በ80 ሊትር ጥንካሬው ነው የምትወስዱት። እናንተ ለምትጠቀሙበት አላማ ስታቁ ነው ስትለዩት ነው ማለት ቤት ለመርጨት እና ለፉት ባዝ የተለያየ ነው የምትጠቀሙት። ስለዚህ የምትጠቀሙበትን አላማ ከለያችሁ በትክክል መጠቀም ትችላላችሁ። ወይም ደግሞ እርባታ አዳራሽ ውስጥ መጠቀም ትችላላችሁ፣ ከእርባታ ውጪ መጠቀም ትችላላችሁ ማለት። ስለዚህ በተለያየ መንገድ በሽታ ለማዳከ የምትጠቀምባቸው ዋነኛ አመቱን ሙሉ ከእርባታ ውስጥ አይጠፋም ተብሎ እንዳይጠፋ ተብሎ የሚቀመጠው የኬሚካል አይነት ሃይድሮጂን ፕሮክሳይድ ወይም ደግሞ የባዮሴፍ ኬሚካል ነው ማለት ሁለተኛ፣ ቅድም እንደጠቀስኩላችሁ ክሎሪን አለ። አምስት ፐርሰንት ክሎሪን መጠቀማችሁ በጣም ከፍተኛ፣ በተለይ ለየውሃ መስመሮችን ዲስንፌክት ለማድረግ ክሎሪን አምስት ፐርሰንቷን እንጠቀማለን። ፋይቭ ፐርሰንቷን ማለት ያ ማለት ለብ ባለ ውሃ እንደምበጠብጡ ቅድም አንስቼላችኋለሁ። ሌላው የኮስቲክ ሶዳ፣ ኮስቲክ ሶዳ ዲስኢንፌክት ለማድረግ ወይም ደግሞ በቀላሉ በሽታዎችን ለማዳከም የምንጠቀምበት ኬሚካል ነው። ከዚህ በተጨማሪ ግን ከነዚህ ኬሚካሎች ውጭ በጣም ጠንከር ያለና በጣም ብዙ ጊዜ ምርጫ የሚሆነው የቫይሮሲድ በጣም ምርጫዬ አመቱን ሙሉ አመቱን ሙሉ ልጠቀምበት የምችለው ወይም ደግሞ አንድ ውድ ነው ኬሚካሉ ውድ ነው። ትንሽ ሁላችንም ልንገዛው እንችላለን ብዬ አላስብም። ነገር ግን እርባታው ትልቅ ከሆነ የቫይሮሲድ የምትጠቀሙ በጣም ይችላል። ቫይሮሲድ እኔ በጣም ምርጫዬ የሆነ በጣም ረጅም ጊዜ ልጠቀምበት የነበረና ኢፌክቲቭ ነው። በቃ በትክክል የምታዩበትን አይነት ስራ ከጥንካሬው ራሱ በማየት የምታዩት ነው ማለት በማየት የምትወስኑት ነው ስለዚህ ቫይሮሲድ በጣም ተጠቃሽ ነው። እነዚህን ኬሚካሎች እንግዲህ መጠቀም ትችላላችሁ። አዮዲንን ጨምሮ በተለያየ ዘርፍ እንግዲህ ሀገራችን ላይ በስፋት እንደ ዲስኢንፌክታንት ማንጠቀምባቸው የተለያዩ ለሌላ ሌላ ፐርፐስ የምንጠቀምባቸው ኬሚካሎች አሉ። ነገር ግን ነገር ግን ከግምቱስ መግባት ያለበት ከዚህ ቀደም እርባታው ውስጥ በሽታ ገብቶ ነበረ ወይ? ምን አይነት በሽታ ገብቷል? በቀላሉ እኮ በሽታ ስንል ሁሉም ትልቅ በሽታ አይደለም። ሁሉም ገዳይ በሽታ አይደለም። በቀላሉ ቅድም እንዳልኳችሁ ናቹራል በሆነ መንገድ በፀሐይ ብርሃን ብቻ ሊዳከሙ ሊጠፉ የሚችሉ በሽታዎች አሉ። ስለዚህ ለነዛ የሚሆኑ ኬሚካሎች ለነዛ የሚውሉ ኬሚካሎች የተለዩ ናቸው በቀላሉ ስለዚህ የተፈጠረባችሁን እርባታ ውስጥ የተፈጠረ የነበረውን በሽታ መለየት አስፈላጊ ነው። ከዚህ ቀደም ምንም አይነት በሽታ ያልተፈጠረበት ወይም ደግሞ አዳዲስ ቤቶችን ለማጽዳት ኬሚካል ርጭት በምታደርጉበት ሰዓት ግን ባዮሴፍን ሃይድሮጂን ፐሮክሳይድን መጠቀም ይችላላችሁ። ነገ ከነጎዲያ ዶሮዎችንም ማስገባት ይችላል። ዛሬ ረጭታችሁ ነገ ዶሮዎችን ማስገባት ይችላላችሁ። ነገር ግን ደግሞ ኬሚካሉን ከረጫችሁ በኋላ የቆይታ ጊዜው ቢያንስ ቢያንስ ሰባት ቀናት ያክል ቤቱ ታሽጎ ስራውን እንዲሰራ መፍቀድ አስፈላጊ ነው። ኬሚካል ከረጫችሁ በኋላ ያ ማለት በሽታው ከተፈጠረ በኋላ በሽታው ከተፈጠረ በኋላ ወይም በሽታ የተፈጠረበት ቤት ውስጥ እርባታ መጀመር የምትፈልጉ ካላችሁ የቆይታ ጊዜው ኬሚካል ከተረጨ በኋላ አንድ ሳምንት ያክል ቤቱ ተዘግቶ ስራውን እንዲሰራ መተው ይኖርባቸዋል ማለት። ነገር ግን ደግሞ ባዶ ቤት ባዶ ቤት የምሰሩ ወይም ደግሞ ለምሳሌ አንድ ሰው ሼዱን ገንብቶ ዶሮችን ማስገባት ሊፈልግ ይችላል። ከዚህ በፊት የከብት እርባታ፣ የአሳማ እርባታ፣ በጎች፣ ፍየሎች ያልገቡበት ቤት ዶሮች ያልገቡበት ቤት ከሆነ ይህንን አንድ ጊዜ ባዮሴፍ ረጭታችሁ ነገ ዶሮቹ ማስገባት ይችላላችሁ። ለዶሮች ምንም አይነት ጉዳት አያመጣም፣ እንዲሁም ደግሞ ለራሳችሁም ምንም አይነት ጉዳት አያመጣም ማለት ነው። ስለዚህ እንደነዚህ አይነት ኬሚካሎችን ተጠቅማችሁ እንግዲህ ዘርፈ ብዙ የሚባል ስራዎችን መስራት ትችላላችሁ። ቤቶችን በአግባቡ ኬሚካል ርጭት ሳታደርጉ እኛ ለምሳሌ ፓኬጅ ውስጥ የምናጠቃልለው ስራ ምንድን ነው? ራሳችንን ኬሚካል ርጭት የምናደርገው ከዚህ ቀደም እርባታ የተሰራበትን ቤት ቢሆን አዳዲስ ቤቶችን ቢሆኑ በተለያዩ ቪዲዮዎች አይታችኋል፣ ኬሚካል ስንረጭ። የተለያዩ ኬሚካሎች ናቸው። ብዙ ሰዎች አንድ አይነት ኬሚካል የምንጠቀም ይመስላችኋል። እንደየ ሁኔታው የተለያየ ኬሚካሎች ነው የምንጠቀመው። በጣም ጠንከር ጠንከር ያሉ ኬሚካሎችን ሶስት አራት ኬሚካሎችን ቅይጥ አድርገን ልንጠቀም እንችላለን። እንደየኬሚካሉ አይነት ማለት ነው። ስለዚህ በቀላሉ በሽታን ለማዳከም የምንጠቀምባቸው ዘዴዎች ዋነኛው ቤትን ማጽዳት ከዛ ዲስኢንፌክት ማድረግ ወይም ደግሞ ኬሚካል ርጭት ማድረግ ነው ማለት ነው። እነዚህን ጉዳዮች ግን ከግምት ውስጥ ብታስገቧቸው በጣም የተሻሉ ይሆናሉ። ዳውን ታይሙ ዳውን ታይሙ ለምሳሌ አንድ ዶሮችን ዶሮችን አስገብታችሁ እንደገና ደግሞ የሚቀጥሉትን ባቾች ለማስገባት ብትፈልጉ ካጸዳችሁ በኋላ አስራ አምስት ቀናት ያክል ባዶ መቀመጥ ይኖርበታል። ያ ማለት ዶሮችን ካስገባችሁ በኋላ ወይም ደግሞ አንድ ዶሮ አርቢ ዶሮዎችን ሰርቶ ይጨርሳል። የስጋ ዶሮ ሊሆን ይችላል። የእንቁላልጣይ ዶሮች ዶሮዎች ሊሆን ይችላሉ። ዶሮዎችን ሰርቶ ይጨርሳል። የሚቀጥሉትን ዶሮዎች ለማስገባት ቢፈልግ አስራ አምስት ቀናት ያክል ቤቱ ባዶ መቀመጥ ይኖርበታል። ካልሆነ ግን በትክክል የረጫቶች ኬሚካል ወይም ደግሞ የተጸዳው ጽዳት አገልግሎት ግቡን አይመታም ማለት ነው። ስለዚህ ወዲያው ወዲያው ለምሳሌ ወዲያው ወዲያው የሚያረጉ ሰዎች አሉ፣ በተለምዶ ማለት ነው። በተለይ ስራው ላይ የቆዩ ሰዎችና በልምድ የሚሰሩ ሰዎች ዛሬ አጽድተው ቤቱ ሁላ ሳይደርቅ የሚያስገቡ ሰዎች አሉ። በተለይ በተደጋጋሚ ጫጩቶችን የሚሰሩ ሰዎች እንቁላልጣይ ዶሮች በተደጋጋሚ ባለማወቅም የሚሰሩ ሰዎች አሉ። ስለዚህ ይሄ ዋጋ የሚያስከፍለን ለትንሽ ቀናት ብለን ዋጋ መክፈል ስለሌለብን ቤቱን ረጭታችሁ ዶሮቹ ከመግባታቸው በፊት አስራ አምስት ቀናት ያክል ዳውንታይም፣ ወይም ደግሞ ቤቱ ብቻውን አይድል የምንተውበት ጊዜ ይሆናል ማለት። ስለዚህ እነዚህ ጉዳዮች ሁሉ ከግምት ውስጥ የሚገቡ ናቸው። ምናልባት ጥሩ ጥሩ ኢንፎርሜሽኖች እንዳያዛችሁበት ተስፋ አድርጋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።